ዛሬም ጥያቄዎቻችሁን የምንቀበለው በቴሌፎኖች በጽሁፍ፣ ቲክቶክ ላይ ከሆነ በጽሁፍ ጻፉልኝ። ጀዛኩሙ ላሁ ኸይራን ወባረከ ላሁ ፊኩም

ስልኩ በግል ቁጥሬ ሳይሆን በቴሌቪዥኑ ቁጥር ነው። የፈርድ ትጥበት ጸጉራችንን እንዴት መታጠብ አለብን የፈርድ ትጥበት የጀናባ የሐይድ የአዲስ የሚሰልም ሰው ሲታጠብ ጸጉሩን ሙሉን ነው መታጠብ ያለበት ሀታ የሱናውንም ትጥበት ቢሆን ሙሉ የሰውነት ትጥበት ለመታጠብ ሙሉ ጸጉር ካልታጠበ ሰውነቱን ታጠበ አይባልም ሙሉ ሰውነቱን ያልታጠበ ተጸዳዳ ሊሆን ይችላል እንጂ ትጥበት የሸሪያ ትጥበት የለም

አስም ጧጧት ሁ ያስቸግራል። እኔም ያስቸግረኛል። እንደዚህ ግን በጣም የሚያስቸግርህ ከሆነ ቀዝቃዛው ጋራ በትክክል የተገናኘ ከሆነ በተየሙ መስገድ ይቻላል። ውዶ መታጠብም ከሆነ የውዶ የሚያስደርግም ነገር ከሆነ ያለብህ በተየሙ ማድርገህ ፀሐይ ሲሞቅ ብርዱ ሲለቅ ማድረግ ትችላላችሁ።

እና እናትና አባት ማዘር ፋዘር ማለት ይቻላል። እናትና ማዘር ፋዘር ማለት ይቻላል። ፋዘር ዘር ምን ማለት ነው? አባቴ እናቴ ማለት ነው አይደል? በእንግሊዘኛ ችግር የለውም። ችግር የለውም። እና ደግሞ ሴት ናት። ሀዝነብይ ልብስ እና ሙሉ ልብስ ሀዝነብይ ይጠጣ፣ በዛ ልብስ መስገድ ትችላለህ። ቴሌቪዥኑን ተይና ኔና እናግሪ ቴሌቪዥኑን ቀንሹ። እሺ እኔ ወጥቻለሁ። እሺ ምን አልሽኝ? አሁን ሀዝነብይ ሰው ልብስ ሰጣት። ሙሉ ልብስ ማለት ነው። እንደ በዛ ልብስ መስገድ ትችላለን። ሰጣት ማለት ሸለማት ሀዲያ፣ አይደለም ዝም ብሎ ስጦታ እኮ ስጦታ ሰጣት። አዎ

እና እነሱ ላይ እንደው አላህን እንዲፈሩ ምክር ዘው ሚዲያ ላይ ዳዋ ቢደረግ እሺ፣ እሺ፣ እሺ ኢንሻአላህ ጀዛከላ ኸይር። ወንድማችን ተጥያቄ ይልቅ ማሳሰቢያ ነው እየሰጠኝ ያለው። በትዳር ዓለም ላይ የቤተሰብ ጣልቃ ገብነት በጣም ከፍቷልና በዚህ ላይ ጥንቃቄ ብታደርጉ ነው መቼስ እንደሚታወቀው ቤተሰብ በትዳር ላይ ያስፈልጋሉ። ወንዶችም ሴቶችም በአባት በኩልም በእናት በኩልም ያሉ ለትዳር ስኬታማነት ያስፈልጋሉ። ግን እነማን ናቸው መግባት ያለባቸው፣ መቼ ነው መግባት ያለባቸው፣ የት ድረስ ነው መግባት ያለባቸው የሚለውን ነገር በጣም ማጤን ያስፈልጋል። ከምክር ያለፈ ማስገደድም አይቻልም። ስለዚህ ቤተሰቦች አላህን ልትፈሩ ይገባል። በትዳር ላይ በቀላሉ ገብታችሁ በጣም ሊቀጥል ሊያምርበት የሚችልን ትዳር እያበላሻችሁ ትገኛላችሁና ብዙ ቤተሰቦች ትዳሮች ላይ ጣልቃ ትገባላችሁ የሚል አቤቱታ አለ። ሰሞኑን ራሱ በዱዓቶች መካከል ስለሱ ነበረ ስንወያይ ነበረው። ስለዚህ ጣልቃ ገብነትን ቀንሱ ነው። ናም ሰላሙ አለይኩም ወረመቱላ ወበረካቱ። ዋአለይኩም ሰላም ወረመቱላ ወበረካቱ። መርሃባ፣ ጥያቄ ነበረኝ። እሺ። ክላስ ውስጥ በምንፈተንበት ሰዓት ማሳየት ማለት አላሳይም ማለት አላህ ጋር ማለት እንደ ምቀኝነት ይታያል? አረ ችግር የለውም እንደውም ማሳየትም የለብሽም። የማያልፈውን ተማሪ ልታሳልፊ መውደቅ የነበረበትን ልትአሳልፊ ነው። ይሄ ልጅ አለፈ ማለት በእውቀቱ ሳይሆን ሰርቆ በሌላ ትከሻ አለፈ ማለት ነው። አልፎም እንዲሁ ይመረቅና ነገም ያለ ብቃቱ ያልሆነ ቦታ ላይ ተቀጥሮ ልክ አሁን በየትምህርት ቤቱ እያስቸገሩ፣ በየሐኪም ቤቱ እያስቸገሩ ያሉት በሙያቸው ሳይሆን በድጋፍ ያለፉ ሰራተኞች አይነት ሊፈጠሩ ይችላሉ። እና አንቺ ተጠያቂ ነሽ በዚህ ሁሉ ወንጀል። እሺ ሌላ ደግሞ ጥያቄ እንትን የተሰብ ወንድሜ ይቅማል ማለት እሱ ጋር ነበር እናን ምኖረውን የተማርኩኝ እና ይቅም እሱን ማስተናገድ ማለት ይዟቸው የሚመጣ ሰዎች ማካቢ ምን ማለት እንዴት ይሳያል? አጅነቢ ናቸው አይደል አጅነቢ ናቸው እነሱ። ማለት እነሱ ልክ እንደ ማለት ይቅማሉ። እኔ ግን እንደዛ አይደለም። የአንቺ ወንድሞች ናቸው። ወንድሞችሽ? አዎ። የሚቅሙት ወንድሞችሽ ናቸው? አዎ። ሌላ ወንድ የለም። ሌላ ወንድ? አይ ጓደኞቹ ምናምን ይመጣሉ አብረው አይሆንማ ሌላ ለአንቺ ለእሱ ጓደኞች ናቸው። ለአንቺ ግን ምንሽም አይደሉም፣ ባዕድ ናቸው። አንቺ ሴት ነሽ፣ እነሱ ወንድ ናቸው። አጅነቢ ወንድና ሴት አንድ ላይ ለምን ትቀመጣላችሁ? ጀዛከላህ። ቁጥባ ላይ ማለት ነው። ቁጥባ ላይ ጥያቄ መጠይቅ ይቻላል። ቁጥባ እየከጠበ ከጢቡን ተከታታዩ ሰጋጁ ሰው ሊጠይቀው ይችላል፣ መልስ ሊሰጥ ይችላል። ና አሰላሙ ዐለይኩም ወራሕመቱላሂ ወበረካቱ። መርሃባ። አንድ ጥያቄ ነበረኝና፣ እሺ ሰውን ለማረጋጋት ብሎ ማሞኘት ማለት ነው ይ ባልቴት ና ልጅን ለማሞኘት ለማረጋጋት፣ ሰው ማሞኘት ማሳለል በተለያየ ነገር፣ ለምሳሌ ባልቴት ብሎ የሆነ ረጋጋ ተጋጋቢዬ ብዙ ሰዓት ዋሸዋት ብዬ ይህን አለኝ ይህን ያህል ይህን ያህል ቤት አለኝ ይህን ያህል ብር አለኝ ምናምን ምናምን እያልኩ እሷ እንድትረጋጋ አሞኘኋትና፣ እንዴት ነው ይሄ ህፃንንም በተመት ውሸት በየትኛውም ቦታ የተወገዘ ነው። ላኪን አንዳንድ ጊዜ ህይወት ለማዳን የሚባል ውሸት ከሆነ ወይም ደግሞ ባልና ሚስትን ለማስታረቅ ተብሎ ከሆነ አንዳንድ ጊዜ ህፃኖችም ቢሆኑ በተለይ ህፃኖች ያውቃሉ። እያወቁ ስለሚሄዱ ዘንድሮ አመጣልሃለሁኝ ኬክ ይዤልህ መጣለሁ ብለው ሳትመታ መታ ቀቀረህ በሚቀጥለው ቀን አመጣለሁ ብትለው አያምንህም። ሽማግሌዎቹንም ቢሆን ያን ያህል በጣም ካልከረፉና ሳልሳቱ በስተቀር ባታስቸግሯቸው ነው ጦሩ እውነቱን ነግሮ ዱዐ እንዲያደርጉላችሁ ማድረግ ነው። እናንተ ቤት ሳትሰሩ ቤት ሳትይዙ ትዳር ሳትይዙ ልጅ ሳትወልዱ ሲሏችሁ ያለኝ እኮ እንዲህ አድርግ ያለው እያላችሁ እነሱን ማሞኘቱ ያወቁ ቀን በሆነ አጋጣሚ ያወቁ ቀን የበለጠ ነው እንትን የሚሉት። አእምሯቸው ትንሽ ዛግ ስለሚል እንደው አለማድረጉ ነው ጥሩ። የግድ ከሆነ መቼስ ነግሮ ተሳቀው በዚያ ጉዳይ ላይ እየተጨቃጨቁ መከራ የሚያሳዩ ከሆነ ሰላም ለመፍጠር የሚለው ውስጥ ሊገባ አይችል ይሆናል እንጂ በግልጽ ይሄንን ነገር ያይ ያረገ የጻፈ መጽሐፍ አላቅም። መርሐባ አሰላሙ አለይኩም ወራህመቱላህ ወበረካቱ አለይኩም ሰላም ወራህመቱላህ በረካቱ መርሐባ አንድ እህት ነበረች ከባለ ወጋ ተፋታች የተጋቡት በሸሪያ ነበር በሸሪያ ከዛ ያው ሳስና ሙቀርተው ቀደረላ ተፋቱ የት ነው የተፋታችው ግን ፍርድ ቤት የመንግስቱን ሂዳ ነው እንጂ ሸሪያ ፍርድ ቤት አይደለም? ከዛ አሁን ከወጣች ወደ አምስት አመት ረጅም ጊዜ ነው የወጣችው ማለት ነው። ይሄ ንካ ወርዷል። እሷ በቃ አልፈልገውም ብላ እምቢ አለች። በቃ መመለስ አልተቻለም። በጣም ሁሉም የደከመ እሷ ናት ያሰረችው እምቢ በማለቱ ማለት ነው። እሱ ለምኑ ለምኑ ደክሞት ሁለት አመት ከጠበቀ በኋላ አገባ። ከዛ በኋላ ደግሞ ልጆቹን ጥላ ወደ አረብ ሀገር ሄደች። ኑሮ ከበደ ሚስቱንም ፈታና ልጆቹን ሰብስቦ ወሰደ ማለት ነው። ይሄን ካሁ ግን የወረደ ነው ወይ? እኛ እንደ አንቺ ነው ነው የምንለት። እሷ ግን በቃ ወርዷል ብላ ነው የምትደግ። እሱ አልፈታም ፈታ አላለም። ንብረት አልተካፈሉም እስከዛሬ በእንትን ነው፣ ሄደው ይሄ ፍርድ ቤት ተካፍለዋል ወጣት በቃ ተካፍለው ለልጆችም ተቆራጭ እያደረገ ነበር። በሰዓቱ ትታ ኑሮ ሲያቅታት ሄደች ዳረባ ሀገር ማለት ነው። ይህን ካ ግን ወርዷል። እሱ ፈታው እስካላለ ድረስ አይ ሲካፈሉ መጀመሪያ መጀመሪያ ፍርድ ቤቱ ሲፈታው ፍቹ አልወደቀም። ነገር ግን እሱ ንብረት ይከፈል ብሎ ሲንቀሳቀስ ፍች ነገር ነካክቶ ስለሚሆን እዚያ በፍቹ አምኖበት ንብረት እስከተካፈለ ድረስ ሊወድቅ ይችላል። እሱን ዶክሜንት አገላብጡ። እዚያ ዶክሜንት ላይ ከተፋታን በኋላ ተፋተን፣ እንዲህ ብለን ከዚህ በኋላ እንዲህ ላደርግላት፣ ይህንን ስለተፋታን ይህንን ንብረት ተካፍለናል ብለው ተፈራርመው ከሆነ ነው ሸሪዓ ፍርድ